ከዛን ጊዜ በኋላ ይሄው አላገባ። ከሰውየው ማንነት አንጻር አሁንማ ቀንድ ያለው ሴጣን የሆነን እየመሰለ ነው። እባክህ አትመጻደቅ። አሁንማ አመን መጻደቅ ያለኝ አንድ አይነት ሆነን እኳ አዎ አምሽቻ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን ቤቱ ስላስተለኝ፣ አባዬ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። አባዬ እባክህ አንተው እኮ ምንልተው? በነሱ በእነሱ ተካባቢ መቀመጥ አስጠልቶኛል አልኩ እኮ። እሺ ምን ላድርግ እስከ መግደል ድረስ ደረስኩ እኮ። በቃ አባዬ፣ እራት በልተተኛ። ደክሞ ነው የሰው ጥሩ የለውም እያልሽኝ ነው? የሰው ጥሩ ማለት ያው፣ እኔ አባዬ። ካሌብ ግን በጣም ራስሽን እያካበድሽ አይመስልሽም? በሽታል እንደምትለው ስለሚያውቅ እኮ ነው። ምን ላድርግ? ትሁት፣ ሰውዬውን እኮ በቤቱ ላኖረው አልቻልኩም። ካሌብ፣ እንዲህ እያልክ ራሱን አትውቀስ። ልወቀስ እንጂ በሰራን ቤት ውስጥ የሚኖረውን ሰውዬ እኮ የማንንም ዱርዬ አምጥቼ እንዳይኖር አደረኩት። በዚህ በክፉ ዘመንም እኮ እንዲ ማምሸጥ ጥሩ አልነበረም። ያለበት ድረስ እጅ እንኳን እንዳልፈልገው ሁን ብሎ ስልክ ያነሰ። አዎ ትንሽ ተናደብሃል። አንተ ግን በቻልከው መጠን የነሱ ነገር ለማስተካከል ነው። ከክፋቷ መማር የተሳናት ቲና ዛሬ ላይ ብሶባታል። አባባን አንድ ነገር ሳላደርጋቸው ከዚህ ቤት አልወጣም በማለት ከአጋች ጋር ተነጋግራለች። ይህ አጋችም አራት መቶ ሀምሳ ሺ ብር የምትሰጠው ከሆነ ያሰበችውን ሊያደርግላት እንደሚችል ቃል ገብቶላታል። ይህንን ሚስጥራዊ መረጃ ግን ለማንም እንዳትናገሪ እኔና ረዳቴ ብቻንን ስራውን ልንሰራ የምንችለው። አባባ በምን ሰዓት ይወጣሉ ይገባሉ እያለም ሁኔታዎችን በደንብ አጥንቷል። አባባ አሁን ቤቱ እያስጠላው ስለመጣ ከቤት እየወጣ ማምሸቱንም ምርጫ አድርገውታል። ሆኖም ይህ አጋጣሚ ደግሞ ለቲና ጥሩ ነገር ፈጥሮላታል። ከአጋቹ ጋር በመነጋገር አራት መቶ ሀምሳ ሺህ ብር ካስገባችለት በኋላ ፎቶውንም ልካለታለች። ማለትም የአባባ ፊክቸር ምን እንደሆነ ለማወቅ ይረዳው ዘንድ። ሆኖም አጋቹ አባባን እየተከታተለው ነበረ። አባባ ታግተው ይሆን? ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ትሁት ድራማ ክፍል ሰላሳ ስምንት ምን አዲስ ነገር አለ አብረን የምንከታተል ይሆናል። ወደ ቪዲዮ ወስልኳችሁ። በባለፈው ክፍል ቲና ከቤት አልወጣም ይልቁን ስኔ እናንተ ባልና ሚስት እስከሆነ ድረስ ና አብረን ማደር አለብን እያለችም ወደ መኝታ ክፍል እየጎተተች ወስዳው ነበረ። ካሌብ ግን የበለጠ በድርጊቷ በጣም ተበሳጭቶባት ጉሮሮዋን አንቋታል። ሆኖም በስከ መጨረሻ አልጋው ላይም ራሷ አንስታ ተዘራው ወድቃ ነበረ። በመጨረሻ እስትንፋሷ ሲያጥርበትም ካሌብ ለከፍተኛ መደናገጥ ይዳረጋል። ምክንያቱም ሙታ ይሆን እንዴ የሚል ግምት ስለነበረው እንዲህ በድንጋጤ ቲናን ነፍሳ ጠፋው በሚል ስሜት እየተርበተበት ሳለም ትሁት እሷ ኮ ነፍሳላት፣ አይዞህ አታስብ፣ ወደ ሆስፒታል እንውሰዳት በማለት ተጋግዘው ወደ ሆስፒታል ይወስዷታል። አሁን የታዘዘላትን መድኃኒት እየወሰደችም ከነበረችበት ህመም ለማገገም እንበቅታለች። አንዳንዴም እየተደበቀች እየወጣች ሁኔታዎችን እያመቻቸች ነው። ማለትም ከአጋቹ ጋራ በመነጋገር አስፈላጊ ሁኔታዎችን በጥንቃቄ ማከናወን እንዳለባቸው እየተመካከሩ ነው። ዛሬ ላይ ይህንን ሚስጢራዊ መረጃ ለዳንኤልም ደብቀዋለች። ሲሆን ብቻ ነው የምነግርህ። ከዚህ በፊት ብዙ ነገር አሳካዋለሁ ብዬ ቀድሜ ነግርህ ነበር፣ አንዱም ሊሳካልኝ ስላልቻለ ዛሬ ግን ሲሆን ብቻ ነው የምነግርህ በማለት ለዳንኤል ነግረዋለች። ዳንኤልም ልታደርግ ያሰብሽውን ነገር በግልጽ ንገረኝ በማለት ጠይቋታል። እሷም አንዳች ነገር እንዳሰበች ነገር ግን ያሰበችውን መናገር እንደማትፈልግም ነግረዋለች ካሌብም እንደዛ ጉዳት ካደረሰባት በኋላ በአባትየው ፊት ግን ጥሩ ምላሽን አላገኘም ይልቁንስ እሷን ገድለህዳ ልትሰደኝ ኖሯልይ ለምን እንደዚህ አይነት ስህተት ትሰራለህ በማለትም በጣም ተቆጥተውታል ዳንኤልም ቲናን እኮ ሊገድላት ነበረ እንዴት ካሌብ በዚህ ልክ ግን ቂል ይሆናል ለምን እህቴን እኮ ገድለብኝ ነበረ በማለት ሽማግሌውንም እየነገረው ነው እሷ እንኳን ሞት ሲያንሳት ነው፣ ግን ልጄን እዳሰዳው ነበረ በማለት አባባን መልሱ እጅግ በጣም ብሽቅ አድርጎታል። ዳንኤልም በበኩሉ ቲናን እኮ ሊገድላት ነበረ አባባ፣ እንዴት እንደዚህ ልትል ቻልክ እያለም እየተከራከረው ነው። እኔ የሚያሳዝነኝ ልጅ ነበረ፣ ይቺ ጦሰኛ የሆነች ልጅ እስር ቤት እሷን ገድሎ ለብዙ አመታት ቢበሰብስ የምጎዳው እኔ ነኝ። ለማንኛውም አለመሞት ሞቶ አለ፣ ሁሉም በእጅቶናል በማለት ሽማግሌው እየተናገረ ነው። አባባ ለካ በቀለኛ ነው። ንግግር መፍታት እየተቻለ እንዴት በዚህ ልክ ግን ካሌብ አመረረ፣ በማለትም የወሰደው ውሳኔ ስህተት እንደሆነ እየገለጸለት ነበረ ወይስ አንተም ቢሆን ሰው በመሞቱ ታምናለህ ወይ በማለት ዳንኤል የራሱን አመለካከት ይገልጽለታል። አባባም በሞት የማምን ቢሆን ያን ያህል ስታሰቃየኝ ይህንን እርምጃ ቀድሜ በወሰድኩት ነበር በማለትም ይናገራል። አባባ ማስታወስ ትችላለህ እንዴ እያለም በሕመሙ ምን ያህል ትራስ እንኳን እያነሳች ልታፈናቸው እንደነበርና ያንን የሚያስታውስ ከሆነ ደግሞ እኔም ቢሆን አደጋ ላይ ወድቃለሁኝ የሚል ስጋት ስላለውም አባባን እየጠየቀው ነበረ። አባባን ማስታወስ አልፈልግም። ባስታውስስ ምን ሊጠቅመኝ ይችላል? ዳንኤልም ምናልባት ማስታወስ ከቻልክማ የኔንም ውለታ አትረሳም ነበረ ይለዋል። መልካም ሰራህም መጥፎ ሰራህም ያው ከድርጊትህ ታገኘዋለህ። ለማንኛውም ግን እኔ ባስታውስ የሚተርፈኝ ጭንቀትና ህመም ነው በማለት ሽማግሌው እየመለሰለት ነበር። ትሁትም በቲና ላይ የወሰደውን እርምጃ አሁንም ዳንኤል ላይ ሊደግመው ስለሚችል ሌላ ስጋት ውስጥ ስለገባች እስካሁን ድረስ ቤት አለ ሆይ እያየሁ አይደል? እንዴ ካሌብ እኮ በጣም አምሯል። ቤቱን ለቃችሁ አትወጡም በማለትም እየነገረችው ነበረ። ዳንኤል ግን በፍጹም ቤታቸውን ትተው ለመውጣት እንኳን ፈቃደኛ አይደሉም። አሁን ላይ አባባ እናንተ ተሰብስባችሁ ቤት የለቃችሁ ትወጡ ልኝ እንደሆነ ውጡልኝ፣ ካለበለዚያ ደግሞ እዚህ ቤት ማምሸትም ሆነ መምጣት አልፈልግም በማለት እራሳቸውን በመጠጥ እየደበቁና በዋሉበትም እያመሹ መጥተዋል። ቲናም አሁን በችኮላ ካሌብ ከህመማ ካገገመች በኋላ ቤቱን ለቃላቸው እንድትወጣ የወተወታት ነው። ነገር ግን እኔኮ አሞኛል ባደረስ ግቢን ጉዳት ተነስቼ መንቀሳቀስም ሆነ መስራት አልችልም እያለች እያሳበበች ነው። አባባም ቢሆን ለምን ግን ቤቱን ለቃችሁልኝ አትወጡም? ለምን ሰላም እንፈልገዋለሁኝ፣ አንተ የተነሳ ቤቴን ልጠላው ተገድጃለሁ በማለት እየገለጹ ነበረ። ቲናም እባክህን አባዬ ቤት እስከምፈልግ ድረስ ጠብቀኝ። አሁን ላይ አሞኝ ስለሆነ በጭራሽ ተንቀሳቅሽ ቤት ለመፈለግ አልችልም። እናም እስከዛ ድረስ ታገሰኝ በማለት እየለመነቻቸው ነበረ። አባባም እስካሁን ምን ትሰሪያለሽ? ከመታመምሽ በፊት እኮ ነው የነገርኩሽ በማለት ቤታቸውን ለቀው እስኪወጡ ድረስ ቸኩለዋል። ታዲያ ዳንኤልም እዚህ ቤት ምን እንሰራለን በቃ እንውጣ፣ ውጡልን እየተባልን እኮ ነው በማለት ለቲና እየነገራት ሳለ፣ ቲና ግን አንዳች ነገር ሳላደርጋቸው ከዚህ ቤት አልወጣም በማለትም ሀሳቧን ነግረዋለች። ዳንኤል ምን ልታደርጊ አስበሽ ነው፣ ግን በፍጹም ሌላ ተንኮል ብትሰሪ አማክረኝ በማለትም ጠይቋታል። እሷም አንተን ባማከርኩ ቁጥር ነገሮቹ ፌል እያደረጉብኝ ነው፣ ዛሬ ግን በራሴ መተግበር እፈልጋለሁ በማለት ነገሩ ምስጢራዊ ሆኖ እንዲያልቅላት ለመሆንም የፈለገች ትመስላለች። ትሁት እንደ ቲና አይደለችም እና ይኸው ካሌብ ጉዳት ካደረሰባት በኋላ አልጋ ላይ ተኝታ ብታሳልፍም ምግብ ግን እየተንከባከበቻትና እየሰጠቻት ነው። ዳንኤል እኔ በዚህ ልክ ትወጃታለች ብዬ አላመንኩም ነበረ ይህንን ምግብ ልትሰጫት ማሰብሽን ሳላደንቅሽ አላልፍም በማለትም ገልጾላታል። እና እሷ የተለያየን ፍጥረቶች ነን። እሷ ብትከፋ፣ እኔ ግን አላደርገውም። በዛ ላይ ደግሞ ታማለችና ምግብ ያስፈልጋታል በማለት ፉ ለዋለልህ መልካም ነገር አድርግለት የሚለውን ብሂል የተከተለችም ትመስላለች። በስተ መጨረሻም ይኸው ምግብ እየተንከባከበች ነው ቱት ልታመሰግኛት ይገባል በማለት ለቲና እየነገራት ሳለ፣ ቲና ግን ምናልባትም እኮ ምግቡን መርዘው ይሆናል በማለት ለዳንኤል ነግረዋለች። ዳንኤል በመርዝ በኩል እንኳን ቱት አትታማም፣ ይህንን አንቺ ብታደርገው የተሻለ ነው ከልምድ አንጻር። ደግሞም የምረሳለሽ መሰለሽ እንዲህ በአንድ ወቅት እኮ። እኔን መርዘሽኝ ሆስፒታል ከፍቼ ነበር፣ አያላትም ነበር። ታዲያ እንዴት አንተ ቂመኛ ነህ፣ እስካሁን ድረስ አልረሳውም። ይህንን እያደረግኩት ደግሞ አንተን ለመጥቀም ትሁትን ለመጉዳት ስል ነበር። ያንን መርዝ የሰጠዋት ለትሁት ነው። ነገሮች ግን ተቀያይሮ አንተ እንድትወስደው ሆነ በማለት ለማስታወስ ሞክራለች። አባባም እያመሹ በመምጣታቸው አባዬ ካለወትሮህ ለምንድን ነው እንደዚህ የምታመሸው እባክህን አታምሽብን እያሉ ትሁትና አካሌ በጣም እያሳስባቸው መጥተዋል ምክንያቱም አንድ ሰው ጉዳት ቢያደርስበት በዛ ጨለማ ተጠያቂ የሚሆነው አካል እንዲሁም ደግሞ አባቱን ቢያጣው ሌላ ጸጸት ሊያስከትልበት ስለሚችልም መጠበቅ ስላለበት እየነገረው ነበረ አባባም ከዚህ በኋላ ምንም ነገር ባደርግ እንዳትቆጣጠሩኝ በቃ ቤቱ ሲያስጠላኝ ማምሸት መብቴ ነው፣ በማለት አሁን ወጣ ያሉ ባህሪያትን እያሳዩ መጥተዋል። ጅሪቲናም ከአጋቹ ጋራ በ450 ሺህ ብር በመደራደር ጉዳዩን በጥንቃቄ ማድረግ እንዳለባቸውም እሷም ቢሆን ሚስጥራዊ አድርጋ መያዝ እንዳለባት ማስጠንቀቂያ ሰጥቷታል። በእኔ በኩል እኔና ረዳቴ ብቻ ነን የምናውቀው አንቺም ለማንም እንዳትናገሪ በማለት አስጠንቅቋታል። ለዳንኤል ራሱ መናገር ያልፈለገችው፣ ብሩን በካሽ ነው የምፈልገው በአካውንት እንዳትልኪ በማለት አስጠንቅቋታል። እሷ ግን በአካውንት መላክ ፈልጋ ነበረ። እሱን ለኔ ተይልኝ አባባ ግን መቼ ነው የሚወጡት በስንት ሰዓት ወደ ቤታቸው ይመለሳሉ በማለትም ጠይቋታል እስከ አራት ሰዓት ድረስ እያመሸ ይገባል ይህ ደግሞ ጥሩ ይመስለኛል በማለትም ነግረዋለች ይህ ሀጋችም አራት ሰዓት ማገና ብዙ ሰዎች የሚንቀሳቀሱበት ሰዓት ነው አራት ሰዓት ምቹ አይደለም በማለት እየተጠባበቀ ነው ሆኖም እንደተለመደው አባባ ካመሹበት አምሽተው ወደ ቤታቸው በሚመለሱበት ሰዓት ግን ከአጋቹ ጋር ክፉኛ ተገጣጥመዋል። አጋቹም ከኋላ ከኋላ እየተከታተለው እንደነበርና ሽማግሌው በሚሄድበት ሰዓትም ክፉኛ ድንገት ጉርቧቸውን አንቋቸዋል። በሚያሳዝን ሁኔታ ቲናም አሁንም እንቅልፍ እየተኛችላቸው አይደለም። ይኸው ዛሬ ላይ ጉርቧቸውን አንቀው ለከፍተኛ ጉዳት የዳረጉትም ይመስላሉ። እንግዲህ ትሁት ድራማ ክፍል 38 የዛሬውን ይመስል ነበረ። በቀጣይ ስምን አዲስ ትዕይንት እንመለከታለን። የቲና አሁንም ክፋቷ በካሌብ ዘንድ ይጋለጣል። እነሱስ እሷ እንዳሳገተቻቸው ሊያውቁ ይችሉ ይሆን? ብቻ በሚያሳዝን ሁኔታ አባባ ባልጠበቁት መልኩ ዛሬ ላይ ለጥቃት ተዳርገዋል። ሆኖም አባባስ ማን ሊደርስላቸው ይችላል? የትሁትና የካሌ መጨናነቅ ስምን መፍትሄ ሊያመጣ ይችላል? አብረን የምንከታተለው ይሆናል። ለዛሬ ይኸው ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።